ያሰብኩት ታክቷል ዝንፉ ተቃይ ሕይወት እየጨለመብኝ ነው። ኪራ እኔ ሁለት ያጣው እንዳሉ እንፈርቻለሁ አባቴን እና አንተን እኔን መቼም አታጨኝም እመኝ ን መቼ ምንም ቢፈጠር አትተውኝም። ሰማይ ዝቅ ምድር ከፍ ቢላ አልተውሽ ቃል የእምነት ዳነው እስኪ በምን ምክንያት ወርጅሽ በምን ምክንያት ጎለች ልጥላሽ ኪራ የሰው ልጅ የሚያጋጥመው ነገር አይታወቅም። አንድ ነገር ቃል እገባልሻለሁ። ፅናት በሞዳት እናት ይመልልሻል። አንቺ ተስፋ ቆርጠሽ ሄድልኝ እስካላልሽን ድረስ በፍጹም አልተውሽ። በጣም ያ ያሰብኩት ተሳክቷል። ዝንፉ ተቃኝቷል። ሊጎደለው ሞልቷል። ድፍርሱ ጠራ፣ ህልሜም ተፈታ። የተመኘ ሆትጅ ገበች ገና ወጣት ጀንበር

ጽናት ለወዷ ፍቅረኛ ለኪራ ይህን የመሰለ ነጠላ ዜማ አዚማለታለች ማለት ነው። በእርግጥም ትክክል ቦታውን ያገኘ ሙዚቃ ነው። እንግዲህ ከብዙ ጭቅጭቅ ከብዙ ንትርክ በኋላ አሁን ታሪኩ ወደ ፍቅር ተቀይሯል ማለት ነው። ይህንን ደግሞ የጽናት ድራማ ተከታታዮች በጉጉት ሲጠብቁት የነበረው ነገር ነው። ሁሉም ደስ ብሎታል በዚህ ጉዳይ። ነገር ግን አሁን በፍቅራቸው አንድ እክል አጋጥሟቸዋል። ይሁም እንግዲህ ቤት የተባለች ቀናተኛ ልጇን አሳጥታ ስታበቃ በኋላም ቤተሰቡን ልትፈጅ እንደመጣች ሁላችንም እናስታውሳለን። ይህ አልበቃት ብሎ ደግሞ በሰራተኛዋ በኩል ተከስታለች ማለት ነው። እንግዲህ ጠላቶቻችን በምን መንገድ እንደሚመጡ በጣም በሚያስገርም ሁኔታ በዚህ መልኩ ተከስታለች ማለት ነው። ሰራተኛዋ ምንም እንኳን የአእምሮ ጥያቄ ቢፈጥርባትም የገንዘብ ጉዳይ ነው፣ ተስማምታበት የገባችበት ጉዳይ ነው። ፈራተባ እያለች ነገሩን ለማድረግ ወደኋላ ብትልም፣ ነገር ግን እንድታደርግ ደግሞ እያስገደደቻት ትገኛለች። ቤቲ ከበፊቱ የበለጠ በጣም ጨካኝና አረመኔ ሆናኔ የተከሰተችው። ምክንያቱም ጽናትን መበቀል ስለምትፈልግ ማለት ነው። ምንም አይነት ርኅራሄ አይታይባትም። እንግዲህ ሁለቱ ልጆች ከአንድ ክፍል ተኝተው ሳለ እንደ ግመል በመርፌ ቀዳዳም ቢሆን ሹለኪን ያለቻት፣ ምክንያቱም ይሄ የእሷን ጭካኔ ነው የሚያሳየው። የሰው ልጅ በሩ ተቆልፎበታል። ከተቆለፈ በኋላ ቁልፉ የለኝም እያለቻት ነገር ግን በምንም አይነት መንገድ ብትገቢ ግድ የለኝም ብቻ የልጆችን ሁኔታ አይተሽ ንገሪኝ እስከ ማለት ደረጃ ደርሳለች። በኋላም የሁለቱ ፍቅር ምን እንደሆነ ከጠየቀች በኋላ እንግዲህ በጥሩ ሁኔታ ጽናትና ኪራ እያሳለፉ መሆናቸውን በምትሰማበት ጊዜ ጭራሽ ልተርክልኝ ነው ወይ ብላ እሷ ላይ ነው እንግዲህ እጇን ያነሳችው። ታዲያ ይቺ የቤት ቅጥረኛ አሁን የገባችበትን ውል መወጣት እንዳለባት አስገድዳታለች። ቤተሰብሽ ዘርማን ዝርሽ የማያውቀውን ገንዘብ ከፍየሻለውኝ ይህንን መወጣት ግዴታ አለብሽ ብላታለች። አሁን ላይ የልጅቷን ክፋት ማሰብ ከጽናት በስተቀረ ሌሎቹ ምንም የተጠራጠሩት ነገር የለም። ታዲያ ሰናይትም የተሸፋፈነች ሴት መጥታለች ወደ ቤታችሁ ስትላት፣ የኪራን ደህንነት ለመጠየቅ ከመጣች በኋላ ግን የአዲስ ፍቅር ነገር ሆነና ልትነግረውም አልወደደችም። ለመናገርም መረጃ ያስፈልገኛል በማለት ለሰናይት ስትነግራት ነበረ። ምክንያቱም አሁን ላይ ልጅቷ እያየችው ያለውን ምልክት ብትነግረው ኪራ እራሱ ላያምናት ይችላል። አይቀበላትም። ከዚህ በፊት በሶስት ርግዝና እንዲሁም ደግሞ ከቤቴ ባየቻቸው አንዳንድ ነገሮች ስትናገር አይሰማትም ነበረ። ከዛም በመነሳት አሁን ላይ ልጅቷንም ምንም አይነት ምልክት ብታይባትም በትክክል እስከምታረጋግጥ ድረስ ነገሮችን ልታረጋገው ትችላለ ሌላኛው ምክንያት ደግሞ ለኪራ የማትናገርበት ምናልባትም በነሱ በኩል ያስተቸኛል ወይም ደግሞ ይንቁኛል ብላ ታስባለች። ኪራ መጥፎ አድርጎ እንዳይስላት ስለምታስብ በዚህ መልኩ የልጅቷን ክፋት ወይም ደግሞ አሁን ያደረገቻለችውን ክትትል ለኪራ ላትነግረው ትችላለች ማለት ነው። ይህንን በቸልተኝነት የምታልፈው ከሆነና ገና ቤተሰቡ ትዝብት ውስጥ ይከተኛል በሚል መንገድ ካለፈችው ጽናት ለአደጋ የመጋለጥ እድሏ ሰፊ ነው የሚሆነው። ምክንያቱም አሁን ላይ ቤት ውስጥ ያለችው ቅጥረኛ ወደ ኋላ የምትሸሽም አትመስልም። አንድ ጊዜ ተከፍሏታልና ይህንን ማድረግ ግዴታዋ እንደሆነ ቤቲ አስጠንቀቃታለች። ስለዚህ ይህን ነገር ከመደረጉ በፊት ግን እውነትም ጽናት ተከታትላ ጉዳዩን በጊዜ እልባት ካልሰጠችው ለጽናት ብቻ አይደለም ሙሉ ቤተሰቡ ህይወታቸው አደጋ ላይ ይወድቃል ማለት ነው አለች። በእርግጥ ልጅቷ ወደ ውኑ እንደገባች ነበረ ሁኔታዋ አላማረኝም፣ ምንም ደስ አላለኝም፣ የምታወራው ነገር ሁሉ ግራ እየገባኝ ነው ብላ ነበር። ነገር ግን ይህንን ነገር ለኪራ ለመናገር ደግሞ አንድ የሚያስጨንቃት ነገር አለ። ሁኔታዎቹን በመረጃ መንገድ፣ ሁለተኛ ደግሞ ያስተቸኛል ወይም ደግሞ ኪራ ይንቀኛል ብላ ታስባለች። ምክንያቱም አሁን ከኪራ ጋር አዲስ የፍቅር ግንኙነት መጀመራቸው ነው። በዚህ መካከል የልጅቷን መጥፎነት ብታወራ ኪራ ምናልባትም ይታዘበኛል ብላ ታስባለች። በዚህ ይሉኝታ ምናልባትም ይህን ነገር ሳትናገር ወይም ደግሞ እንደዋዛ እየሸሸችው ከመጣች ጽናት ለአደጋ የመጋለጥ እድሏ ሰፊ ነው። ፅናት ብቻ አይደለችም ቤተሰቡ በሙሉ ለአደጋ የመጋለጥ እድላቸው ሰፊ ይሆናል ማለት ነው። በዚህም ደግሞ የተቀጠረችው ሰራተኛ አንችማ ከምንም በላይ ነሽ፣ መጀመሪያ የመቀመጫዬን አለች ዝንጀሮ፣ እኔም መጀመሪያ አንችን ማጥፋት ነው ብላለች። ስለዚህ ሰራተኛዋም የታዘዘችውን ለመስራት ወደኋላ የምትል አይመስልም። ብቻ ግን አሁን ጽናትና ኪራ በአንድ በመፋቀራቸው የጽናት ድራማ ተከታታዮች በጉጉስ ሲጠብቁትና ስንመኘው የነበረው ትዕይንት ስለሆነ ሁላችንም ደስ ብሎናል። ነገር ግን አሁን በቤት በኩል የተከሰተችው የኪራ ሰራተኛ ምን ያህል እዛ ቤት አደጋ ትፈጥር ይሆን? ምናልባትም ከጽናት በተጨማሪ መራዊትም የሴትዮዋን ሁኔታ እየተከታተለቻት ትገኛለች። ይቺ ሴትዮ ከቀልቧ አይደለች ብላለች። የሆነ ነገር ሲነገራት በድንጋጤና በመርበትበት ነው የምትመልሰው። እንግዲህ ምናልባትም ከጽናት በተጨማሪ መራዊ ተጨምራበት ልጅቷ ከቤታቸው እንድትወጣ ከሆነ ከዚህ ሁሉ ነገር ነፃ ይሆኑ ይሆናል። ካለዛ ግን አውሬ ሆና የተከሰተችው ቤቲ በህይወታቸው ላይ ፈተና ሆና ትቀጥላለች ማለት ነው። እንግዲህ ውድ የጽናት ድራማ ተከታታዮች በኪራና በጽናት አንድ ላይ መሆን ደስ ቢለንም ደግሞ ቤቲ የተከሰተችበት መንገድ ትንሽ አሳዝኖናል። ወደፊትስ ምን ያህል አደጋነቷ ይቀጥላል ወይም ደግሞ በጊዜ ተነቅቶባት ታቆም ይሆን? እስኪ እናንተም ሀሳብ አስተያየታችሁን ለግሱኝ። እንግዲህ ጽናትና ኪራ አዲሶቹ ፍቅረኛሞች ብቻ ከቤቲም ሆነ ከሌላም አደጋ ሰላም እንዲሆኑልን እንመኛለን። በተለይ ጽናት ብዙ ጊዜ ተፈትናለች፣ እዛ ቤት ብዙ ፈተና አይታለች። ከዚህ በኋላ ይብቃት ብቃት። ሁለታቸው በደስታ እንዲኖሩ እንመኛለን። ለዛሬ የነበረኝ ፕሮግራም ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ እያልኩኝ ከእናንተ ያለውን ሀሳብ አስተያየታችሁን ለግሱኝ ጽናትና ኪራ እንዲሁም አሁን እጇን የዘረጋችው ሰንሰለቷ የረዘመው ቤቲ ምን ያክልስ ትጓዝ ይሆን? በጊዜ ይነቃባት ይሆን ወይስ በዚሁ ትቀጥላለች? እስኪ አብረን የምናየው ይሆናል። በቀጣይ ክፍል ቀጣዩ ክፍል እስከሚለቀቅ ድረስ መልካም ጊዜ ይሁንላችሁ እያልኩኝ ለዛሬ የነበረኝ ፕሮግራም ይህን ይመስላል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ላለው ክበሩልኝ። ባይ ባይ። ወዳችኋለሁ።